መጀመሪያም አንተን እንዳጠም ያደረገኝ ሮቤል ነው። ይሄ ሴጣን አሁን ገድለዋል። ይኸውልህ ለጀይና አግጦብኛል። አንተ እሱን እስክትገለው ድረስ የኔ ልጅ ይገደላል። ተሞቶይ ምን አንተና ቲጂ ከዚህ በፊት በጋራ ቤዛ ልታደርጉ እንዳሰባችሁት ነቱን አትመለሰልኝ። በቂ ነው። አንተስ ቢያንስ ተንፈሳህን በጥፊም ተመታሃል። እኔ ያለሁ እንጂ ከምንም ያልሁንኩ እቆይ ሳሚ አሁንም ላንቺ ምንም ስሜት የለውም እያልሽ ነው እንግዲህ እስካሁን የራሴን ነው ያረጋገጥኩት ይኸውልሽ ሉሲ በፍጹም ተስፋ እንዳትቆርጭ ምናልባት እኮ አንድ ቀን ይሄ ስሜትሽ ሊገባው ይችላል አንተ ደግሞ ዛ ምን ትሰራለህ ታሪክ መልኩን ቀይሮ እራሱን ደግሞ አልባክሽ ምን ማለት ነው ደግሞ አሬ በስልክ የሚነገር ነገር አይደለም በአካል ስመጣ ነግሻለሁ አጭቂ ነበር እባክህ ሳሚ መቼም ከዚህ ሁሉ ነገር በኋላ ሱራፌልን ድጋሚ እየጠረጠርከው አይደለም አይደል ቤዛ ምናልባት ለዚህ ነገር ትንሽ ሳልቸኩል የቀሩ አይመስለኝም? ለምኑ ነግራ እንዲያደርግሽ ብለሽ? ወይ ቡና ወይ ሻይ አልሰጭ አሉ። እንደ መድኃኒት እኮ ሁሉም ነገር ውስጥ ይሰራ። ቆይ ግን በትክክል መድኃኒት ውስጥ ምንድን ነው ያለው? አሁን ጊዜ ስለሌለች ቶሎ ብታደርገው የተሻለ ይመስለኛል። አፍሽን ሰብስቢ። ምንድን ነው እሱ ሰሩ ኦይ አንተ፣ ለሚስት ታማኝ ባል አይደለህ እንዴ? ይሄ ሚስጥር ቢወጣ ምን አስጨነቀ። ስለምን ሚስጥር ነው የምታወሪው? ያኔ ራስህን ስተ ሶፋ ላይ እየተኛ ጊዜ እረፊ ያልኩሽ እኮ ሳሮን። በእርግጥም የዛን ቀን ኪችን ውስጥ በጣም ስትጨቃጨቁ ነበር። ምንም ነገር አልነግር አልከኝ እንጂ የሆነ ነገር እንዳለ ጠርጥሬ ነበር። እኔ ነበርኩኝ ከመጠጡ ጋር ማግኘኝ እንጂ የሮቤልን ጉዳይ ለኔ በመጨረሻም እዚህ ብልቃት ውስጥ ያለው ታውቋል። ገዳይ መርዝ ነበር። ምን ጭራሽ አንቺን ሊያስገድላይ ነበር ማለት ነው እንዴ? ለእኔ እኮ ያለኝ ሽቦ አድርጎ የሚያስቀምጥ መድኃኒት ነበር ነው እኮ ያለኝ። ስለዚህ አንቺ ልጅሽን እስክታገኝ ድረስ እኔ የሞትኩ ማስመሰል አለብኝ ማለት ነው። ለምንድን ነው እንደ ሞት ነው ልታስመስልኝ? ምክንያቱም ሳሮን ይህን ስራ እንደሰራችን ለታስመስለን የግድ ልጇን ማስመለስ አለብን። በእርግጥ በጣም ከባድ ነው፣ ግን የግድ ይህን ድራማ መስራት አለብን። ቆይ ይሄ ምን አይነት የጅል ጨዋታ ነው? ልጇ የምናገኝበት ሌላ መንገድ ብንፈልግ አይሻልም? ሰዎች ገና እኮ ስለ መርዛሮች አልጨረሱም። ዶክተሩ እንደነገረኝ ከሆነ ከዚህ በፊት ለአንቺ ሊሰጥሽ ከነበረው መርዝ ጋር ተመሳሳይ ማለት ነው። ምን ዶክተር ሮቤል እንግዲህ የቤዛን ህይወትና ትዳር ሆን ብሎ ብሎ ለምስቅልቅሉን ለማውጣት እንግዲህ ቆርጦ የተነሳ ይመስላል። ዶክተር ሮቤል በዚህ ልክ ለምንድን ነው የቤዛ ህይወት እንዲበጠበጥና እንዲበላሽ የፈለገው? ከቤዛ ምን ይፈልጋል? ምናልባት ቤዛ ስለማትወደው እና ስለማታፈቅረው ነው፣ ወይስ ደግሞ እሱን ቃል ሌላ ሰው ሂዳ ስላገባሽ ነው ይህን ያክል ጥላቻ ያደረበት። ዶክተሩም እንግዲህ በጥላቻ ተነሳስቶ ሳሮን የምትባለውን እንግዲህ የቤት ሰራተኛ የሆነችውን ይህንን መድኃኒት ወስደሽ ከቤዛ ምግብ ላይ ጨምረው በማለት ሰጥቷታል። ሳሮን ይህ መድኃኒት ምንድን ነው በማለት ጠይቀውም ነበረ። ይህ ብልቃጥ እንግዲህ ከምግቡ ላይ ወይም ደግሞ ከምትጠጣው ላይ ከጨመርሽላት በኋላ ሽባ አድርጎ ያስቀራታል ለተወሰነ ጊዜ በማለት እንግዲህ ጉዳዩን ቀለል አድርጎ ነግሯታል። ነገር ግን ይህ መድኃኒት ወደ አኪም ቤት ተሂዶ ሲመረመር መድኃኒቱ በጣም አደገኛና አንድ ሰው ያንን መድኃኒት ከቀመሰው ወይም ደግሞ ከበለው በኋላ ያ ሰው በሕይወት እንደማይቆይና እንደማይገኝ ነበር የተረዱት። ሳሚና ሱራፌል በዛ መድኃኒት የተነሳ እኔን ወስጃ የማስመረምረው ታማኝ ሰው አለ በእኔ በኩል እያሉ ሲጨቃጨቁም ነበረ። ቤዛ አሁን ደስ የሰለችኝ እንግዲህ እናንተ ጭቅጭቅ እና ለመስማማት ነው ብላ ትላቸው ከሄደች በኋላ በመጨረሻም እንግዲህ ሳሚ በጉዳዩ አሸንፈው መድኃኒቱን በራሱ በኩል ወስዶ አስመርምሮታል። በሌላ በኩል እንግዲህ ቅንጭርቲ ከማማዬ ጋር ያለው ግንኙነት እየጠበቀና እያማረ መጥቶለታል። በዚህም የተነሳ ተደስቷል። እንግዲህ ማማዬ ከቀናቶች በፊት በጠፊ እንዳልመታችኝ ሁሉ ዛሬ ግን አቅፋ ነበር የሳመችኝ። ይህ ለእኔ ትልቅ ደስታ ነው፣ በማለት እንግዲህ ለሉሲ ደስታውን ቻካራን ነበረ። ታዲያ ይች ሕፃን እንዲህ እንዴት ነው እንደዚህ ሆኖ ነው የምትቀረው ለትታገማችልም? በማለት ጠየቀችው። አይ አታስቢ፣ ያ ሱራፊል የተባለ ሰውማ በግድ ሳይሆን ያሳክማታል። በውዴታም ሆነ በግድ ያለ ነው። እንዴት ማሳከም እንዳለበት ደግሞ ያውቃል! እኔ በማውቃቸው ሚስጥሮች እያንዳንዱ ሄጄ እጠይቀዋለሁና ትታከማለች። ይችላታል እንግዲህ ሉሲ ሙድ ይዛብን ነበረ። የማቆ ሚስጥር አለኝ ምናምን እያልክ እንግዲህ ሙድ ልትይዝብንና በዛ ያሳክማታል ብለ ታስባለች አለችው። እሱም እንግዲህ አሁን ምክንያቱም እኔ የማቆ ሚስጥር ስለዞራፌል በጣም አደገኛና ህይወቱን መስገልገል ሊያደርግ ስለሚችል ወዶ ሳይሆን በግዴታውም ያሳክማታል በማለት ድጋሚ ይህንኑ ቃል ነግሯታል። ሳሮን እንግዲህ በልጇ ጉዳይ ፍርፍር ብላ መሬት ላይ ወድቃ ስታለቅስ ነበረ። በዚያ የተነሳ እንግዲህ ሳሚ ያያትና፣ ሳሩን ምንድን ነው የደበቅሽኝ? ከኔ ያለሽ ነገር ምንድን ነው? እኔ አንቺም በደንብ ጠንቅቄ የነማገሽ እና የደበቅሽኝ ነገርማ ባይኖር ኖሮ የወሎ ችግር ሊፈጠር አይችልም። ስለዚህ የደበቅሻት ሚስጥር እያንዳንዷ ከፊት ለፊት የዶቦ ማድረግ አለብሽው ማለት ያፋታታል። ሳሩን እንግዲህ እንኳን ደስ አለ በድጋሚ የቤዛን ሕይወት ልታተርፍ ነው። ነገር ግን የእኔን ልጅ ሕይወት ማን ያድናት ማን ያትረፋት? በማለት ጠየቀችው። ሳሚም እንግዲህ ባለበት ደርቆ ነበር የቆመው። ማለት እንዴት ምን ሆነች ልጆች? በማለት ይጠይቃታል። ያ ጭራቅ የሆነ ዶክተር ሮቤን ልጄን አግቶብኛል! አግቶ እያስፈራራኝ ይገኛል። ይህንን መድኃኒት ለቤዛ ካልሰጠዋት ግን ልጄ በሕይወት እንደማትኖር ሁሉ ነግሮኛል ስለዚህ ማን ያድናት በማለት እሪ ትላለች። ሳሚ ልጄን ማዳን አለብህ ልጄን አደንልህ ብላ እንግዲህ ከእግሩ ስር ሄዳ ተደፋች። ከእግሩ ስር ከወደቀች በኋላ እንግዲህ ሳሚ የሚይዘው እና የሚያደርገው ስለጠፈው፣ ሳሮን ትንሽ እዚህ ቦታ ነው ችግር የለውም ልጅሽን አመጣልሻለሁ አለሁ በማለት ካለችበት ነገር እንድትረጋጋ አድርጎ ወደ ቤት ይዞ ገብቷል። አሁን ቀጥ ብለን መሄድ ያለብን ከቤዛና ከሱራፌል ቤት ነው፣ ሄደን እውነቱ እንነግራቸዋለን። ጠላታቸውን የሳልሆን ዶክተር እንደሆነ ማወቅ አለባቸው። በማለት እንግዲህ ሳሚ ወደ ነቤዛ ቤት ይሄዳል። ከነቤዛ ቤት ከሄዱ በኋላ እንግዲህ ሱራፌል የተባለ ሊያስገባው ፈቃደኛ አልነበረምና ምን ታረጋለ ይለዋል። በመጀመሪያም እንግዲህ ሳሮን ቅድማ ስለገባሽ ከዛ ቤት የት ነበርሽ እስካሁን? ሱቅ ወጣው ብለሽ በሰው ነው እንደቆየተሽ የምትመጪው ማለት ነበር የተቀበላት ሳሮን እንደሳልቀሳና ድክም ክም ብላ ከመጣሽ በኋላ በነገር ጥምድ ያረጋታል ሱራፌል። ወዲያውኑም እንግዲህ ሳሚ ይመጣል ሳሮን እውነቱን ንገሬው በማለት ሳሚም እንግዲህ ይጠይቃታል። የምን እውነት ነው የምትናገሩ ድሮም ጠርጥሬ ነበረ። ሳሮን አንተ እንደላካትና ከዚህ ቤት ስላድርገህ እንደላካት በአንተ በኩል እንደመጣች እርግጠኛ ነበርኩ። ጠላት የለካንተ ነበር ማለት እንግዲህ ሱራፌል ወደ ሳሚ ነገሩን ያቀባብለዋል። ሳሚም ትክክለኛ ጠላት ከኔ ሳልሆን ያ ዶክተር የተባለ ነው። ስለዚህ ዶክተሩን ጠይቀው እንጂ ነው ምን የሚያደርጉን ነገር የለም በማለት ይመለስለታል። ይልቅ ቤዛ የት ናት? ቤዛ ተምጣና ስለ አንድ እንዳንድ ነገሮች መመካከር እና መወያየት አለብን። ደግሞ ቤዛን ለመንፈለግ ከ- በማለት እንግዲህ የጠመድ አድርጎ ይዘዋል። ቤዛም ከደቂቃዎች በኋላ እንግዲህ መጣች። ሳሚ ምንድነው የተፈጠረው? አለች ይኸውልሽ ያ የተረገመ ጭራቅ የሆነ ዶክተር እንግዲህ ይህንን መርዝ እንድባየውና ና እንድትሞች ልኳት አለ። ሳሮን ሳሮን ይህንን ነገር ማድረግ አለችም፣ ግን ደግሞ የእሷን ልጅ አግዶባታል በማለት እውነቱን ይነግራታል። ቤዛ በሁኔታው ግራ ትጋባና ያ የተረገመ ዶክተር ግን ለምንድን ነው እንደዚህ የሚያደርግ? ብቻ ይች ልጅ በሰላም ትመልስ እንጂ የማደርገውን ነገር እኔ በደንብ ጠንቀቂ ያውቃለሁ፣ በማለት ተፎከራለች። ሳሚ እና ሱራፌልም እንግዲህ የመድኃኒት ምን እንደሆነም ማስመርመር አለብን፣ ከዛም በኋላ ውሳኔያችን ማሳወቅ አለብን ይባባላሉ። ሳሚ በራሱ በኩል እኔ የማቃቸው ሰዎችና ዶክተሮች ስላሉ ለሱ ወስጅ አስመረምረዋለሁ ይላል። ሱራፌልም እንደዚሁ በአንድ መድኃኒት እንግዲህ ሁለቶችም ጭቅጭቅ ውስጥ ይገባሉ። ቤዛም እንግዲህ ይህንን ነገር ካየች በኋላ ቆይ አሁንም አታመኝም ማለት ነው እንዲህ ይላል ሳሚ። ሱራፌልም እንግዲህ በቃ ደስ እንዳለ በማለት እንግዲህ የሚስቱን መገባት አይቶ ሳሚ ሄዶ ያንን መድኃኒት እንዲያስመረምረው ያደርጋል። ሳሮን ወደ ኪችን ከሄደች በኋላ እንግዲህ ማልቀሷን ጀምረዋለች። ቤዛ መጣችና ሳሮን፣ እመኚ ብዙ ነገር ዋሽትሽኛል፣ እኔ እንደዛ አልጠበቅኩሽ ነበር አለቻት። ሳሮንም እንግዲህ ምንንኳ ልጅን ቢያገጥብኝ ዶክተር ሮቤል የተባለ አንቺን ጨገኝ ይሄንን መድኃኒት ልሰጥሻ አልነበረም በማለት መለሰችላት። ቤዛም ሳሮን ብቻ ልጅሽ ትምጣ እንጂ ከዛ በኋላ ሁሉም ነገር ቀላል ይሆናል። የምችየውን የውን ነገርን ላገዝሽ እችላለሁ። አይዞሽ በማለት እንግዲህ ከቆና ቁማለች። ሳሮንም እንግዲህ አንድ ሀሳብ አመጣችለት። ለምን ልጅን በሰላም እንዲለቃትና ወደ ቤት እንድትመለስ አንቺ ይህንን መድኃኒት እንደወሰድሽው አድርገሽ ማስመሰል አለበት ስትላት፣ ቤዛ እንዴት ለነገሩ ይህንን ሚስጥርና መድኃኒት የምናውቀው አራታችን ስለሆነ ከእኛ ውጭ ማንም ስለማያውቅ እናደርገው ቀላል ይሄ ነገር ልጅሽን የሚያመጣልሽ ከሆነ ዝግጁ ነው። በማለት እንግዲህ ቤዛ ቃሏን ሰጠቻት። ለማንኛውም መስኪል ሄድን አላሳውቃቸው ማለት እንግዲህ ወደ ሳሎን ወጣች። በረንዳ ላይ እንግዲህ ሳሚ ነበርና ቤዛ የማናግርሽ ነበረ ለብቻሽ፣ ያ ባለቤትሽ ሳይሰማ በማለት እንግዲህ አንዳንድ ነገሮችን ለማናገር ይሞከራል። ቤዛ ምስጢር ብለ ለእኔ ብነግረኝ ራሱ ለሱራፌል መናገር አይቀርም። ስለዚህ ከአንድ ላይ ብነግረኝ የተሻለ ነበረ ግን ደግሞ ምንድን ነው ትለዋለች። ሳሚም እንግዲህ ያቅደውን እቅዱን እያንዳንዱ ይነግራታል። ይህን መድኃኒት ወሶች ለማማ ዶክተር አሳያባለሁ ወይም አሳየዋለሁ። እሱ በጣም ጥሩና መልካም አስታውሻው ነው። ከዛ በኋላ እውነተው ምን እንደሆነ ማወቅ እንችላለን እና መሄድ አለብን። ግን ደግሞ እኔ ምናልባት ወደ አቅም ሲሄድ ያ ዶክተር የተባለ ለሳሮ መደወል አይቀርም። ያኔ ግን ማጣት የለበትም እና አንቺ አብረሻት ይላታል። እሺ በማለት እንግዲህ ቤዛ ሀሳቡን ከሰጠችው በኋላ ያ ሱራፌል የተባለ ግን ተደብቆ ሲያዳምጣቸው ነበረ። ግን ለምን ተደብቆ ማዳመጥ ፈለገ? ቢሆንም እንግዲህ ሳሚም ወደ ስራ ቦታው ሂዷል። በሌላ በኩል እንግዲህ ሉሲ እኔ ወደ አያት የመመለስ አለብኝ እንጂ ከዚህማ ጊዜን ማቃጠል የለብኝም። ሳሚ ቀረበኝ ስል ይሸሸኛል። ቀረበኝ ስል ከሸሸኝ፣ እኔ ደግሞ ስቀርበው እንደዚው ከሆነ ጨበጥ ለቀቅ ነገር ከሆነ በቀላሉ የሚያዘ ስላልሆነ ሄጀ ከዛው አንድ ያለችኝ እናቴን ብንከባከባት ነው አንዳንድ ነገሮችን በአግዛት የተሻለ ነው እንጂ ከዚህ ጊዜን ማቃተል የለብኝም፣ በማለት ከቅንጭርቴ ጋር እንግዲህ የአፍቃሪና የተፈቃሪ ነገር ያወራሉ። የልቤ ልባቸውን ቅንጭርትም እንግዲህ በአንድ ሰው ብቻ ስለሚፈቀር የእሱን ሁኔታ እንዲሁም ደግሞ ፍቅር ሲገልጽላት ያወራላት ነበረ። ቅንጭርትም በተራው እንግዲህ ቆይ ግን አንተ ሰሞኑን እንዴት ነው ከማጨስና ከመጠጥ የወጣው ማለት ጠየቀችው። እሱም በቃ ምን ታደረገዋለች እናንተ ሴቶች ግን በጣም አስቸጋሪ ናቸው። ስንጠጣ፣ ሰከራም፣ ስንተው ለምን ጥያቂያችሁ ማለቅ የለውም አይደል ይላታል። እውነትም እንግዲህ ማማዬ ስራውን በደንብ እየሰራች ነው በማለት እንግዲህ አሞገሰችው። እሱም እንግዲህ መካሪ ለራሱ አያውቅም በማለት እንግዲህ ጠቅ ያደርጋታል እኔም መንካተ ነው አላችሁ አይ የአንችስ ነገር እንዴት ነው? የኔም እንዳልኮ ነው። በቃ አልሄድ እንግዲህ ቅንጨርቲም ወደ ሀገር እንዳትሄድ እየመከራት ነው። በሌላ በኩል እንግዲህ ሳሚና ሳሮን እውነተውን ከተናገሩ በኋላ አንድ የቀረ ሚስጥር ነበረ። ሳሮን እንግዲህ ቤዛ ይህንን ሚስጥር ማወቅ አለባት ብላ ለምን ነገር እያሰበች ነው። ሱራፌል ይህንን ሚስጥር ቤዛ ማወቅ የለባትም እና አባክሽ ዝም በይላታል ማወቅ አለባት የምትወዳት ከሆነ ይኸውልሽ፣ እኔን እዚህ ቤት ያመጣኝና ከመጀመሪያውም ጀምሬ የተዋወቅኩት ያ ዶክተር ሮቤል የተባለ በመጀመሪያ ጥሩ ሰው ነበረ። ከዛም በኋላ ሱራፌልን እንዳጠምደው እሱ ነው የላከኝ በማለት ነገረቻት። ያ የተረገመ ግን ምንድን ነው የፈለገ? ድሮም ጠርጥሬ ነበረ። ኬችን አንቺና ሱራፌል ስትጨቃጨቁ የሆነ ነገርማ እንዳለ ገምቻለሁ በማለት እንግዲህ ባሏን አኮረፈችው። ግን ምኚ ሳሚ ንጹሕ ሰው ነው ትለዋለች። በሌላ በኩል እንግዲህ ቤዛ ይህንን ነገር ሰምታ ሳትጨርስ ጨርስ ወዲያውኑ ሳሚ መጣና አስመርምሬዋለሁ አለው። መድኃኒቱ በጣም የሚገል ነው ኮርትምትም አድርገው የሚያስቀምጥ ብቻ ሳይሆን ይገላል ይላታል ምን በማለት ደነገጠ ሁላቸውም ገና እኳ አልጨረስኩም አውርቼ እስኪ ተረጋጉ ደግሞ የሚያሳዝነው ነገር ከዚህ በፊት አንቺ ልትወስጂ የነበረው መድኃኒት እንደሆነ ዶክተሩ በደንብ አስረግጦ ነግሮኛል ይላታል ባሏን መጠራጠር ጀመረች መድኃኒቱ እንዴት ተመሳሳይ እንዴት ሊሆን ይችላል ወይስ ከመጀመሪያውኑ ታውቃለች የሚል ጥያቄ የፈጠረባት። ድራማውን እንግዲህ የተቋጨው በዚህ ነው። ሰላም ጤና ይስጥልኝ፣ የዚህ ቻናል ቤተሰቦች፣ የዚህ ቻናል አዲስ ከሆኑ ሰብስክራይብ ቢያደርጉ። በቀጣዩ ቪዲዮ ውስጥ እስከምንገናኝ መልካም ጊዜ።